አምላኬ ሆይ ለጓደኞቼ አምሳ አምሳ ለእኔ መቶ መቶ ኧረ አምላኬ፣ የሥጋ ባይሆን የሽሮ እንኳን አታሳጣኝ። ጸሎትሽ ተሰማ።

ሲያን ምን እየሰራ ነው? እዚህ አራች? እዚህ ጋር ሮቢል ጋር ወጥ፣ ሮቢል አንተ ጋር ነበር? ይሄ ደንባራ ሆነ። ክላስ እያለ ሂድ፣ ግባ ራሱን ወዳጅ ተንኮልን ገብጋቢ ፍሬንድም ወንድም እንጀለስ። ኧረ ወይኔ ኧረ ወይኔ ዛሬማ ተሰራ በቃ። ኧረ ለቦዝ ላጮህ እለት አዎ ቦዝ ፒስ ነው። አንቺ ሰት እና ምን አዲስ ነገር አለ የቅድሙ ለት? ኧረ ምንም የለም፣ ምንም አላለች እና እችኳ ምንም አላለችም። አረ ተሰርቷል ነው የምልህ። እና በቃ መላውን ካገኘሽ ማ ይዘሽ ከች በያ። አረ ላሽ ምን እሺ፣ ክላስ እንደሚሄድ እኮ ታቃላ። አንዴ አያ በቃ፣ ስትመለሽ ግን አጭሁኝ። እስታይል በቃ ስመለስ አጨሁላለሁ። እስታይል ወስ ምንድን ነው ነገር? ገና በጣም ብዙ ነገር ታወሪያለሽ? ኦማይ ጋድ ዛሬ የተፈጠረውን ነገር ለቤብ ደውዬ ማሳወቅ አለብኝ። ሄሎ ቤብ፣ እንዴት ነክ? እኔ ደህና ነኝ። አው ሶሊያና ነኝ ቤብ። አው ብታይ፣ ዛሬ ስልክ ሌባ ሰረቀኝ። አይ ማድሮ የምጠቀምበት የነበረ ስልክ ነው ያ ቤብ በቃ በኋላ ደውላለሁ። ክላስ ቼክ ላደርግ እየሄድኩኝ ነው። ኦኬ ባይ። ቤብ ባይ። ዛሬ ክላስ አለሽ እንዴ? አዎ አለኝ። ወይ ሚዳኒ ተበዳ ግን እዛ ጋ ተማሪዎችን አይቼ ነበር። ወሪ ትሄዱና ዛሬማ የትም ቢሄዱ አመልጡ። በቃ አንቺ ያ ፈልጊያቸው እኔ ሌሎች ደለች ላስገባ። ሃይ ሰላም። ምን ነው ችግር አለ እንዴ? ማግስት ነገር ካለ ልረዳሽ እችላለሁ አስፈልግ

ሰዎች ግን ደግሞ ነገር መጨነቀኝ፣ ደግሞ አንቺ ክላስ አትገቢም? አንተ አንዳንድ ቅፋት አይጠፋም እና ቅፋት አጋጥሞኝ ነው እዚህ። እሷን ወዴት ይሄድ ነበር እና ነበር ክላስ። አንዳንድ ይደብራል በዚህ ባለጌ አንተ አንቺ ያን ክላስ አትገባም እንዴ? ምን አዎ ችግር አለ። በአጥር ዘሎ የገባ ሁለት ተማሪዎች አሉ ብሎ ቲቸር ሊሊ እና ቲቸር ጌች እየፈለጉ ነው አራባፊ? ያምረና እሺ ወይኔ ናርዶስ ማነው ተደብቆ የገባ እኔማ ማግኘት አለብኝ እንጂ በዋ ማን ነው ግን? ማግኘትም አለብኝ። ማን ነው? እኔና አርዶስን እንኳ አላወቁኝ ማለት ነው? ቆይ ቆይ ሰራጣቸዋለሁ። እንኳን ሰው እባብ እንኳን የማይሸውደኝ ጀግና። የት ሄደው ነው ማናቸውስ? እኔም አፈልጋቸዋለሁ። ማግኘትም አለብኝ እነዚህ ልጆች ቆይ ቆይ ቆይ አቺ መቅደስ ያቺ ትንሽ መሰሪ የሆነችው የት አለች ምን አንተ ማን ስለሆንክ ነው እሷን መሰሪ ብለህ የምትሳደበው በቃ እባክሽ ዝም በይ እንግዲህ አንተ ልጅ ከኔ ጋር ያለብኝ ችግር ቆይ ምንድን ነው በቃ ነግሬሻለሁ እኮ ምናችሁም አይመቸኝም አልቀረብም እሺ ሂይ ስታስጠላ ሂይ አለሁት እግዚአብሔር ይመስገን አለሁ ይህቺ ነቻ በእናትሽ ትይ የዳንን ስልክ እኮ ሰልቆ ትላለች ወደዚህ ተመለሰ

ምን ህይወት ምንድን ነው ያልሹ ስለዚህ ጅምገሪ ማለት ማለት በቃ ይሄ የለፈብኝ ሌላ ነገር ጠይቅኝ። ህይወቴ ማለት እኔ ማለት አባቴ ማ እንደሆነ እናቴማ እንደሆነች ኢት ወንድም የምለው ነገር እንጃ፣ እኔ አላውቅም ማን እንደሆኑ ቤተሰብ ዘመድ የለኝም። ማን እንደሆኑ አላውቃቸውም። ብቻዬን ምድረ በዳ ላይ ታውቂያለሽ፣ ባይተዋር ሰው ማንም የሌለው ብቻ እኔ እንጃ። በጣም ከባድ ነገር ውስጥ እያሆኝ ያለው ጎዳና ላይ በቃ ታውቂያለሽ፣ ማንም በሌለበት ቦታ እኮ ነው። እዛ ቦታ አምላክ ልበን አየኝና ጥሎ የማይጥለው ዳንን ሰጠኝ። አሁን ያለኝ ቤተሰብ ወንድም ለው በሰብ ለው ዘመድ ለው ዳን ብቻ ነው ራስ

አንተ አንተና፣ የዚህን ግቢ ሰላም የነሳኸው ምን ማለት እንዴ? ምን ማለት ነው? ለት ብለህ ጠይቀኛለህ። እየጠየቅኩ እኮ ነው። የኔ ቤት ነው የገባኸው እኮ በበር። እሺ፣ እሱን እንኳን አሁን ማሳይ ይሆናል። እሺ፣ ወዴት ወዴት? ነይ ወዴት ወዴት? ነው አሁን ገና ነገሩ ገባኝ። እሱን እንኳን ገባኝ። እሱ ነው። ምን ስትሰሩ ነበር ውስጥ ምንድን ነው ያሰብኩት? አንድ በአንድ ትናገራት። አላችሁ? አቤት! አንተ ጆሃና፣ ምን አባ ፈለክ? ጭርዛ ጆሃና፣ ምን ይመስላል? ሮቤል፣ ምንድን ነው የምታወራው? ናርዶስ፣ ሮቤል የሚያወራው ነገር እውነት ነው። እኔ ምን አቅለታለሁ? ሂድና እራሱን ጠይቋ። ነይ፣ ነይ፣ አልጨረስንም እኮ የሮቤል ል እኔም እንደዛ ነው የሰማሁት። አንተ ሮቤል፣ የት ነህ? ና ቀጥ ብለህ እና ከአንተ ሌላ ውጭ አለህ? ሁለታችሁም ነው አንተ ሮቤል! አቤት ቲችር። ማን ነው ካንተ ጋር ያለው? ናርዶስ ነች። የታለሽ ናርዶስ? እዛ ጋ እዛ። የት ቲችር? መጸዳጃ ውስጥ። መጸዳጃ? ያላችሁ ተማሪዎቹ፣ ናርዶስ፣ ልገባ ነው። አንቺ ናርዶስ! አቤት ቲችር። ትይዝ ተማሪዎች የሉም። ተማሪዎች መዛነሽ፣ ቀጥ ብለሽ ይዘሻቸውን ያሁኑ

ምን ፈልገህ ነው ግን አንቺ?